ማድረጋችሁን አትርሱ። ወደ ቪዲዮ ላይክ ላይክ እያደረጋችሁ ልክ ነሽ ተመላላይ ሰራተኛ ተቀጥሮ ነው በጣም አሪፍ እንዴታ ው ለማንኛውም ምግብ አምጥችላችኋለሁ ሌሎ የአንዳንድ ሰው የቀጠነን ምግብ እየበላን በራብ ከማን ሞት ከውጭ ገዝተን ማልበላት ይቀርም። ወንድም ቆይ ምን እያልክ ነው? እኔ እንደዛ በንባይ የሰራሁትን ነው፣ እንደውኋ የቀጠነ የምትለው አሁ እኮ እንዴት እንደዛ ትለታለን። ሲጀምር ደግሞ እኔ ምግቧ በጣም ነው የሚመቸኝ። እንደውም አንተ ያመጣው ምግብ አልበላም፣ ራሴ ስርች በላለሁ። ያዝ ያረጋታል። ከዛ ቅፍ ያደርጋታል። እየቀለድኩ እኮ ነው፣ አንቺ የነካሽን ሁሉ እበላዋለሁ። የኔ ትንሽዬ እየለልት ምድር ላይ ያለ ውድ የሆነ እኮ አንቺ ነሽ። ባክን እንደዚ ያልክ አንጃታት ብላ። እንዲህ በቀላሉማ እንለቀቅም፣ ትቀጣታለክ። ምን ልቀጣልልት? ሆይ እሺ በቃ እንብላ። እናንተ ብሉ በቃ እኔ ብልቼን የመጣት ምግብ እናንተ ነው ብሎ ግን ስማት ይሄዳል፣ ማለት ነው። ከዛ አዛ በኋላ እዚ ጋር ደግሞ ግን ይሄ በጣም እያሰበች ና እየተከዘች ነው፣ ስለ ልጇ ስለ ኤፍራታ ማለት ነው። አይናት እናት እናት እኮ በጣም ነው የምታስበው። በጣም ታክዛለች። በጣም ትክዝ ብላ ከዛ ያያተን ማለት ነው። ገኒ ይላታል፣ ገኒ ይላታል። ገኒ፣ ምን ነው የተፈጠረ ችግር አለ እንዴ? ብንዬ ውስጥ ምንም ጥሩ ነገር እየተሰማኝ አይደለም። ልጅ ምን ሆና ይሁን። ግንዬ ምን እያልሽ ነው? እኔም እኮ ሳላስብ ሳለጨነቀርች አይደለም ግን እኮ የሆነ መፍትሄ ስተምናገኝ ድረስ አውቃለሁ። እናት ነሽ፣ ግን አሁን ባለንበት ሁኔታ ትንሽ መረጋገጥ አለብን። አንቺ አትጨነቂ። ሃፊትን አንድ እርምጃ መቅደም ካለብን በደንብ በማሰብ አለብን። ምንም ቢሆን እኮ እናት ነኝ። ልብ አርፎ የሚቀመጥ ይመስልሃል? እንኳን የገዛ ልጅ ያዝናብኝ እንዴት ለማየት እየሸሸች እንደ በፊቱ እያወራች ቢሆን እኮ ከዛ ቤት አውሬ ቤት ገብታ አለመጨነቅ አለመታመን ይገበኛል ጭንቅ ይገበኛል ግን ትንሽ ጊዜ ስጭኝ የሆነ መንገድ እናመቻቻለን ብኔ እንደው ባተልስ ምን አማራጭ አለኝ ምን አረቃለሁ ብላ እያለች ነው እዚህ ጋ እንግዲህ እየጠጋገነችው ነው ተወግቶ መጥቶ? ሀፌ ቤት ወይኔ ወይኔ! ጨካኝ ሰዎች ግን በራሳቸው ላካም እንደዚህ ይጨክናሉ። በእውነት እኔ የምገርመኝ ነገር ብዙ ጨካኝ ሰዎች ማለት ነው በራሳቸው በራሳቸው ስጋ ራሱ ይጨክናሉ። እንግዲህ ሃፊት ራሱን ሐኪም ቤት አለመሄድ እራሱን እየሰፋው ማለት ነው እና የፍራታድም በጣም እየዘገነናት ነው የእነሱ እንትን ያለችው ማለት ነው እያሸገችው እኔ ደግሞ ግን የእውነት ቁስል ይመስላል። ተስማሙ ነፍስ ቅዱስ ግን ምንድነው የቶሎ በፈግ ይፈቅደን እንዴ? እንደዚህ ደም የሆነ ነገር በጣም ከባድ ነው። የእውነት እኔ እንዴት ያስፈራል። እኔማ ስማም የተወገውን ሳይ የእውነት የእውነት ነው የመሰለኝ። ግን ብቻ ስማም በጣም መጥፎ ሰዎች በራሳቸው ላይ ራሱ ይጨቅናሉ ማለት ነው። ክፉ ሰው ደግሞ ሁሉም ነገር ከቤቱ አለ ፉ ጥሩ ሰፍቸዋለሁ ፋሽኑም ጭና አስቸግልኝ ቆያፌቱ ለምን ወደ ሆስፒታል አለ። ለምን እንደዚህ ድርቅ ትላለህ? እኔ ቆያፌት ነኝ እንደዚህ አደረገኝ ሰው አሳድጅ ዋጋውን እሰጠዋለሁ እበቀለዋለሁ እንጂ እንደማንም ሰራተኛ እኔ እኔ ሀኪም ቤት ሂጅ አልጋደምም። አሁን ያሽግልኝ ይላታል። በስማ ምን አይነት ታውሬ ነው? በእናታችሁ በጣም ቀጥቀጥቀጥ ትላለች። ያንቀጠቀጣታል። ለታ ታብሮ ቢያስፈራው፣ አይ አቤት እንግዲህ ዋጋ አንሰጠህ እንተናማ እያላገጠበታን። ይሄ ያክስቱ ልጅ ማለት ነው። እኔ እንግዲህ እሱ ፈታቶ ምን ብሎ አሸገው ማለት ነው፣ ራስ በራሱን አከመው። ይገርማል ይገርማን። እሷ ደግሞ እየቀደደች ትሰጠዋለች ማለት ነው። በጣም ግን በስሙ ጨካኝ ነው። ያረመነ ጨካኝ ትላላችሁ ይሄ ሰውዬ ነው። የፍራታ ደግሞ በጣም እየዘገነናት እየቆራረጠች ትሰጠዋለች ማለት ነው። ከዛ ወይኔ ስማ፣ እራሱ በራሱ እንዴት ያከማል? ቆይ ምንድን ነው የተፈጠረው? ማን ነው እንደዚህ ያደረገ? እሱን እሱን ደርሽበት ዋጋው ሰሰጠታ ያለሽ። እሽ እሺ፣ ናታን እያለች ትገባለች። ቤዛ፣ ቤዛዬ ይ ደ ቆይ ከታችም የለም ከዚህም የለም። የት ነው የሄደው? ሄልች ብላ ትንቆራአደዳለች። ወይ ቤዛ እንዴት ናት ናስቲ እንዴት ነውራ? ቆይ ምን ሆነ? አረ ምንም አልሆነም። ቀን ላይ ስልክ አይሰራም ነበር፣ አሁን ደግሞ እየጠራው፣ የት እንደሄድ እንኳን አላውቅም። እራትም በልቼ ነው የመጣሁት ብለህ ወደ ላይ ወጣ። ከዚህ በፊት እንኳን ባትበላ እንኳን አብረን ትቆይ ነበር። ስልክ እያወራው ስለሆነ ነው። እና ቢያንስ አቤት አትለኝም። ቀን ድርጅቱ ጋ የዋልኩት አሁን ደግሞ የስራ ጉዳይ ነበረ ስልክ ተዋራ ነው እና በጣም ደክሞኛል። አሁንም የደከ የመጣሁት እየጠራሽ ዝም አደለም ብዬ ነው። እሺ በቃ ብላ ዝም ትለዋለች። እሱም ይሄ ዳን ማለት ነው። በጣም ግራ ገብቷታል ቤዛ

ብርቱካን ቢሎ ነው ነካ ያረገ ሲጀምር ሊወገ የሞከረ ሰው በጣም ፈሪ ነው ጨለማን ለኔ ጨለማን ተገን አርጎ የሚወጋ ወንድ አንድ ጀክን አይደለም አረ ያፌት ብሎ የስቀበት እኔ እኮ ያበላ አንሰካከስ ይለዋል እርግጠኛ ነኝ ሰዎች ከአካባቢ ቢሆን ያ ሰው ያልቆለት ነበር ይሄ ነው ይሄ ነው ደግሞ ይወጋም ሰው ብቻን ብቻን ሲሆን እንደዛ ያን ያህል ደፋር እንዳልሆን ሴ ለመያቅ ነው። ካፌት ጋር እንደምታወራራ ሰው እንዴ፣ ቆይ ጠብቅ። ለዚህ ንግግር ትቀጠብታለን። ምን አደረገው ደግሞ? ባይኖሮን ሁሉ በሰዎች ይገደል ነበር ነው ያልኩት። ከዛ አቤት፣ እንዴት አደርክ? እንዴት አደርሽ? ያለኛው ወንድሜ፣ ብቻሽን አስጨነቀሽ። ለምንድነው ግን ያልደወልሽ? በጣም ደንግጬ ነው ነበር መደወል እንደነበረብኝ በራሱ ደረሰቸው ነበር። እኔ ያው አባቴ ሞት በኋላ እንዲህ አይነት ነገር ፈራለሁ። ምን ነው ያቤት አመመህ? እንደ እንደዚህ አይነት ንግግር ከስለት በላይ ያማናልል። አባት ሰገሉን እንደ በጣም ቅርባችን ባለ ሰው አባዬ ለእኔ ብዙ ነገር ነው መጠቀየ መሸሸጌ ንበይን አባሽ ነበረ። ምንም እንኳ በስጋ ባይወልደይም ልክ እንደ ስጋ አባት ነበር። ማየ ውህ በጣም ያሳዝና። ግን ቆይ አባት አቤል እንኳ ጠይቀኝ አልክ። ይው እንደምታየ ና አሁን መሄድ ትችላለች። ከዚህ በኋላ እኔ ካልጠራው ወደዚህ ቤት በፍጹም እንዳትመጣ። እኔ ድሮሜ ምስቴ ስታገባ የተስተካከል መስሎ የነበር በቃቸው አንተ ምክተበር ማራክ ለምንድነው የተዘጋ ፋይል ምዘግ? አሁን እኮ ሁሉም አልቋል። ምን ሆነ ያለፈው? ምን ሆነ የተረሳው? የአባትሽ ሞት አሁን እኮ ከሞተ ሁለት ዓመት የሆነ አልፏን አደል? በጣም ደስ ይላል። አንተ ኮ በሰሞ ግደል አንተ ኮ በሰሞ ግደል በቀላሉ መርሳት ነው ያለፈው። በአባቴ አባቴ በአካል ሊሆን ይችላል ከኔ ልብ ውስጥ ግን ለዘላለም ይኖራል። መቼም አልረሳውም። ፋይሉም መቼም አይዘጋም። ቆይ አልገባኝም። ሁሉንም ነገር ተተሸነ እያገባሽኝ እናታን ማጣት ማፈለጌ ከሆነ አባቴ በንቅስ የስምኩኝ ታያለሽ። ስለተኛው ምንም ነገር ማላረግ መስሎሽ ነው እንዴ? ከዛ ታስተኛዋለች ልብስ ታደርገዋለች። ተነስታ ተረጋጋ። እኔ እንድትሞት አትፈልግ። ሞት ማለት ላንተ እረፍት ነው። ምንድን ነው እንደዚህ በራስ እንድትተማመኝ ያደረገች? ከዚህ በኋላ አብሬ መስራት ትፈልጋለሁ። እንደ ሽፋን እንደ ሽፋን ድርጅት አራፊ ሆኜ መስራት ትፈልጋለሁ። አንቺ ሴትዮ ከመንገድ እና እያወራሽ እንደሆነ ገብቶሻል፣ በደንብ ገብቶሻል። ከተማን በሌጋ ነው እያወራሁት ያለሁት። ያፌት ያፌት ያፌት ትላለች። እኔ ጉዴ ቀናበል ቀናበል ቀናበል ካናበል እያለች ያሺ ያሺ ትላለች። ያፌት ምን ነው? ስልክ ስልኩ ሲጠራ አነሳችሁ ስልኩን እንግዲህ ከዚህ ላይ ነው ጉዱ የወጣ ማለት ነው። ጉድና ጉድ ታነሳና ታዳምጣለች። ከዚ የሆነ ሚስጥር ሰምታለች። የሆነ ሚስጥር እየሰማች ነው። በጣም ነው ደስ የሚለው። ግን ሚስጥሩን እንዳለ ሰማችሁ። እንዳለ እንዳለ እንዳለ እንዳልለ ከዛ እጁን ታስነካና ማለት ነው ስልኩን ትከፍታለች። ስልኩን ትከፍታለች። ከዛ እንዳልለ ለሚስጥሩ ሚስጥሩን ትወስድበታለች። ዋው! ከዛ ስልኩ ላይ እየወሰደች ነው፣ ስልኩ ላይ እየወሰደች ነው። ነገር ነው። በጣም ነው። አሁን እንግዲህ ሃፊት ሃፊት አለቀለት። በጣም ይቅርታ ይሄድ ነው ያዘ ሃፊት ትንሽ ብቻ ታገሰኝ። ከዚ የተላከለ ፋይል ምን ሊዮና ምን እንደተላከለ ልረዳ እችላለሁ ብላ ታያዋለች። ከዛ ሰዛ ደነገጠች። አቶ ሃፊት፣ ከዚህ በኋላ ሁለታችንም አንድ እኩል ነን ብላ የሆነ መረጃ ያዘችበት

ትላንት ሴት ፋይልም ቀን ቀጣይ የምታስገባቸው ድርጅት ጽፉ ልኳን። ቆይ ስልክ የት ነው ያለው? ስጀምር ማን ስለሆንሽ ነው ስልክ የምትነጋገ ምስት ስለሆንኩ አሁን ላይ ያንተ ምስት ስተውን ድረስ ያንተ ስለአንተ ማወቅ አለብኝ። አስር ጊዜ ማል ስለሆንሽ ነው ማል ስለሆንሽ ነው አትበለ ስለምታገም ግን ምድረስ እንከባከባል ብላ ስልኩን አስቀምጣል፣ አስቀምጣለት ትሄዳለች። አቤት አቤት አቤት መጥፎ ሰው ግን ሲያት እንዴት ደስ ይላል። በጣም ነው ግን የተናደደበት። ይሄም ማይረባ አሁን በዚህ ስልክ በሰይዛ ስልኩን ያጠፋን ብሎ ይናደዳል። እንደ በጥዋቱ ልብስ ቀይሮ ወጥቶ ነው፣ ዙላ ትንጎራደዳለች። ከዛ ታያለች፣ ይህ ልጅ ምን እየሰራ ነው? ወረኝት ደግሞ ልደውል ላይራተው፣ አፌት ጋር እየደወለች ነው። ስደውል ስደውል ከአፌት ደግሞ አያነሳም ስልኩን። በጣም ደክሞታና ስልኩን ጥርቅም እያደረገ ይተኛ። አንተ ምን አለበት ተኛ ብላ አደጋግማ ትደውላለች። ስለ ወረኛ ናት ግን በጣም ከቤት ምንድን ነው በዚህ ጠዋት፣ አንድም ሁለት ጊዜ አላነሳም ሲል አታይም እንዴ? ሄሎ ሄሎ፣ ሰላም እንዴ፣ እንዴት ነው አቶ ሃፊት? እሺ እንደሆነ የፈለግሽው አሁን ወደ ጉዳይሽ። እሺ እኔ መላ ራስ ተጨንቄ ነበር የደወልሁ። ትናንትና ትላንትና እናቴ ስልኩን አጠፋፍቶ ቀንም ሙሉ ከቤት የለም ነበር፣ ስልኩን ስንሞክርለት አይሰራም ነበር። ምናልባት ካንተ ስራ ስለምትሆን አንተ አብሮህ ከሆነ ከሱ ስራ አጠፋምና፣ አዲስ የምታውቀው ነገር ካለ ብዬ ነው። ምን ይልና ስልኩን ይዘጋ ማልሽኝ? እኔ ትዳራችሁን እንዲፈርስ አላውቅም። እኔ ደግሞ ስለማስብልኝ፣ ወይዘሮ ሎሊት ዛሬ ባታስቢም አስበሽልኛል። አቶ ናታል እሺ፣ ወይዘሮ ሎሊት ቆይ፣ ከምንድን ነው ከማን ጋር ነው የምደውለው? ስለማስበል ነው። ከተዳራችንስ እንደማይፈርስ ነው ምት ኮቴ ነገር የለሽም። እንደ ቆይ ምንድነው ችግርሽ? ስፈልጌ ሻ ትደፍብኛልሽ፣ ስፈልጌ ታፈጭብኛልሽ። ቆይ ለአንቺ ለምን በግልጣት ነግርኝም፣ እንዴት እንደምታስፈረጥጣት። አቤት ሉሊት ግን በስማ የሆነች ፈሬ ነገር ናት። እኔ ራሱ በጣም ነው የምታስቀኝ። ድራማውን በጣም ነው የምትሰራው፣ ደስ የሚለው ነገር አይ ያለሽ ወዘሪ ሎሊት አይደለም። እኔንና የገዛ ጥላሽና ኮቲሽን እንዴት ፈሪ ነው ማደርግሽ ብላ ተሰጥባታለሽ። እጽ አይ እጽ ኮብስ ሆናለሽ። ግን እውነት ለመናገር እንዴ ነህ? አማናክ ናቴ ናቴ ተገናኙ እንዴ ነህ? ናታለ እና ቢኒያም ሆቴል ተቀጣጥረው የሆነ ነገር እየተወያዩ ነው። ምግብ አዘዙ። ማለት አመን ይሆንልህ አንተ ደስ ያለህን ክሪስማን ይሆነ። አዎ አለ ክሪስማርኩ ክሪስማርኩ። እና እንዴት እየሆነልህ ነው? ምኑ? ከፍራት ጋር ስለተፈጠረው ነገር ነው? ብኔ፣ አሁን ስለዚህ ነገር ማሰብ ሆነ ማቀድም አልፈልግም። ግን ናቴ፣ ብንነጋገርበት አይሻለም? ቆይ አንተ የውስጥህን ለማን ነው የምትናገረው? ታው ከዚህ በላይ የሚያሳስብ በጣም ብዙ ነገር አለ። ብዙ ነገር ከዚህ በላይ በጣም የሚያሳስብ ነገር ነው። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቶች ሰፖርት እወዳችሁ አላ ከብራችሁ አላው ኤቭሪቢዲ አይ ላቭ ዩ ሶ ማች ዶንት ፎርጌት ኢን ዳ ላይክ Subscribe like, share, to